ዘው ደምቆ ተጻፈ ተስፋለንና ባረከላሁ። ለኩማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ የርጃ ልንዳያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትርፍርፍ ይበል። ዛሬም በአዲስ ቪዲዮ ተመልሽ መጥቻለሁ። የሰው ደስታ መቼም የእኛ ደስታ ነው። እኔ ሰው ስደሰት እኔም ይደሰታለሁ። በጣም ደስ ብሎኛል። ምንድን ነው እየተደሰትክ ብላችሁ ልጠይቁ ትችላላችሁ። ዛሬ አንድ ቁም ነገር የሰሩ ሰዎች ታዋቂ ናቸው፣ ግን አንዳንድ ጊዜ ሚዲያ ላይ ጥሩ ነገርም መጥፎ ነገርም ስሰሩ እናያለን። እንሻላ ካሁን በኋላ መጥፎ ነገር እንዳልሰሩ እንመኛለን። አሁን ከርቀት ቦታ ስንት ነገር ለፍቶ ሲገናኙ አይቼ ለእነሱ ደስታ የኔ ደስታ አድርጌ ለእናንተም ሊያካፍል ነው የመጣሁት። እስከ መጨረሻ ከኔ ጋር የሆኑ እቺ ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። ያልሰሙ ስሙ፣ የሰማችሁ ደግሞ እንደሰማችሁ ነው። ምንድን ነው እሱ ማለት አይቀርም። እብስሻ የሚባል ከፈረንሳይ ነው። ከየት ነው ልጁ የገባ? ፈረንሳይ ነው። ትክክል ነኝ አይደለም? አሁ ልጁ በፊት በቲክቶክ ብዙ ጊዜ አይዋለሁ የእነሱ ዩቱብን ባላቅም ከፈረንሳይ እኔ በሚዲያ የሚፋቀሩ ሰዎች እኔ ግን አላምናችሁም ነበር። ግን የነዚህ እውነት ስላየውት ለዚህ ነው ቪዲዮ መቅዳት ወደ እናንተ የመጣሁት ማለት ነው። ይሄ ከፈረንሳይ ተነስቶ ወደ አገር ገብቶ ቤተሰቦቻችሁ ቤተሰቡን ሰላም ብሎ በስነ ስርአት በሐላል መንገድ ማኪ ታውቃላችሁ ማኪ ኦሮ ትባላለች ስሟ የቲክቶክ ስሟ የቤተሰብ ያወጡ ስሙ ባላቅም ስሟ ባላቅም ማኪ ኦሮ ትባላለች። ከፈረንሳይ ጋብቶ ኒካ አስሮ ምን ብለው ቤተሰቦቿን አስደስተ ራሱን ተደስተው ከአገር ደግሞ ወደ የት ሄዳል? ወደ መስር ወይም ግብስ አገር ሄዶ ተገናኙ። ማሻላ አላህ ተባረከላ ሲገናኙ እንዴ ሚቺ ሚዲያ ምን እንዴ እንደዚህ ቁም ነገር መስራት ጀመረች የሚል ነገር ራሴ ውስጥ ጭንቅላቴ ውስጥ ተሰማኝ። ማለት እቺ ሚዲያ የምትጠሉትም እንዳጠሉ ማለት ነው። የምትወዱትም ደግሞ ዝምብላችሁ የማ ያልሆነ ነገር እንዳትወዱ። ማሻአላ ተባረከላ። ካሁን በኋላ ያልሆነ ነገር የዘረኝነት የምናምን ነገር ወጥቶ የራሳችሁ ስራ ሰርቶ ለእምነታችሁም ደግሞ ክብር ሰጥቶ እናያለን ብዬን እናስባለን። እቺ ቪዲዮ ሼር አድርጉ። ኢንሻአላህ ተገናኝቷል። ሰርጋችሁ ደግሞ እያዘጋጁት እያዘጋጁ ነው። አንዳንድ ነገሮች ደግሞ እየለቀቁ እያየው ነው። በጣም ደስ ብሎናል። እኔም በጣም ተደስቻለሁ። ለእናንተ ነራል አላቅም። ማሻአላህ ለእነሱ የሚመኘው ደግሞ ረጅም እድሜና ጤና አላህ ይስጣችሁ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። እቺ ቪዲዮ ሼር አድርጉና ለማኪና ላይብስሻ አደርሱልኝ። ነሱ ደስታ ደስታ ደስታ ነው ብዬ ለእነሱ አስተላልፈያለሁ። ሰላም አለይኩም።